ካመ ብህ አደል ወመን ቀረአ ብህ ኡጅር ወመን ናዳ ኢለይሂ ሁዲያ ላ ስራት ሙስተቂም። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ በተከታታይነት ወደ ናንተ እየቀረበ ያለው ቁርአን የህይወታችን መመሪያ፣ ቁርአን የህይወታችን አስኳል በሚል ርዕስ ስር ለናንተ እንግዲህ አንገብጋቢና አስፈላጊ የሚባሉትን ርዕሶች እየዳሰስን ነበር ያለ ነው። በአንኳርነት ዋና ዋናዎቹን አልቀየም ልእስላም የእስልምና እሴቶችን ዋና ዋናዎቹን እያየን ነበር። ከነዛ መካከል እንግዲህ እነዛን ተግባራዊ ስናደርግ በህይወታችን ላይ የሚያመጣው ፍሬ ሰመራቱል ዓድል የሚለውን ደግሞ በዛሬው ክፍል የምናይ ይሆናል። በዚህ ርዕስ ዙሪያ ላይ አብረውን የሚቆዩት ሸይኻችን ሸይኽ ኑረላህ ሃሚድ ናቸው። ሸይኽና በመጀመሪያ እንኳን ደህና መጡ ሐያኩምላህ ሸኽና፣ እንግዲህ ይሄ ዓድል የሚባለው ነገር ሰፊ ነው። ከራሳችን ጀምሮ በተለያየ እርከን እንግዲህ እያየነው ነበር የመጣ ነው በተከታታይ ክፍሎች። ማህበረሰቡ፣ ሙስሊሙ፣ ሙኡሚናት በሙሉ ብዙ ቁም ነገሮችን ከዚህ ሓለቃ እየተጠቀመ እንደሆነ ተስፋ እናደርጋለን። የዛሬው ሓለቃችን ላይ ደግሞ እንግዲህ ያን አኽላቅ ቀይሙል ኢስላም የዳሰሳቸው የሆኑትን ፍትሆች ስንዳሰስ ፍሬ አለው መቼም አንድ ነገር መጀመሪያ ይዘራል፣ ይበቅላል፣ ይኮተኮታል፣ ያድጋል፣ መጨረሻ ላይ ደግሞ ውጤቱ ይታያል። ከነዛም እንግዲህ ከዓድል ከፍትህ ሲሰፍን ያለውን ፍትሐዊነትና እንደገናም ደግሞ በተለያዩ ታሪኮች ላይ የፍትህ አጋጣሚዎችን እየዳሰስ በዚህ ዙሪያ ላይ የምንቆይ ይሆናል። አህለን ወመርሐበን ቢኩም ሸይኽና፣ በድጋሚ መርባ ሰመራቱል ዓድልን ነው የምናየው። ሰመራቱል ዓድል የፍትህ ፍሬዎች እጅግ በጣም ብዙ ናቸው።

ይበለሻሻል አሁን ወዕ አልአርድን ስትመለከት የመሬትን ሁኔታ ስትመለከት ነገራቶች ብልሽት ሽት ብለው ሰው ሰላም አጥቶ ምስቅልቅል ወጥቶ የምታየው ፍትህ በመጥፋቱ ነው። ፍትህ በመጥፋቱ ነው። ጉልበት ያለው ገንዘብ ያለው መሳሪያ ያለው ሌላውን ጨቁኖ የበታች አድርጎና የበላይነቱን አሳይቶ መኖርን ስለመረጠ ነው።

የፍትሕ መስፈን የፍትሕ መበልጸግ አገሮች ሊስተካከሉ የእሱ እንትኖች ምንድነው እንዲታዩ፣ ይህ እሴት መኖር በምድር ላይ የኖረ ጊዜ ያኒ ፍሬው በምድር ላይ ይታያል፣ በሰዎችም ላይ ይታያል፣ በማኅበረሰብም ላይ ይታያል ማለት ነው።

ህግ በሁሉም ላይ የሚተገበር መሆኑን ካረጋገጡ ያኔ እንትኖችን ሳይመርጥ ማለት ነው፣ የሰዎችን የኑሮ እርከን ሳይመለከት የሰዎችን ጎሳ መሰረት ሳያደርግ የፓርቲን መሰረት ሳያደርግ ህግ ሁሉም ላይ እኩል የሚተገበር መሆኑን ካወቁ ሰላም ይሰማቸዋል፣ ይረጋጋሉ፣ ጭንቀት አይሰማቸውም።

አሁን እኮ ፍትህ ባለመኖሩ ሰላም ሲኖር ሰው የስራ ሞራሉ ከፍ ይላል። አሁን ሀቂቃ እንግዲህ ያው በተጨባጫችን እያየን ያለ ነው። አዲስ አበባ አካባቢና አዲስ አበባ ዙሪያ ሰላም አለ፣ የሆነ ያክል ሰው ደህና ወጥቶ ይገባል። ያኔ ሙሉ ሙሉ ፍትህ አለባ ማለት ነው። ፍትህ ጠፍቷል በአለም ደረጃ ሆኖም ግን የሆነ የተወሰነ ልማት አንዱ ተጎድቶ ሌላው ቢሆንም እንኳ የሆነ ያክል ልማት መብራቱ በርቶ በመንገድ ላይ እንትኖች ተተክለው ምናምን የምታየው የሆነ ያክል ህግ ስለተጠበቀ፣ ወደ ሌሎቹ ጫፎች እና ሌሎቹ ቦታ ላይ እንደዚህ ስትንቀሳቀስ ግን ወላሂ ለራሰ ሰላም አይሰማህም። የተወለድንበት ያደግንበት ሀገራችን የሆነው ሀገር ሂደን ሰላም ሳይሰማን ነው የምንመጣው። እንደ ይሄ ወደዛ ወደኋላ ኋላ ሸክና አስተምሮ ቱራ ሱ ሰዓት ፍትህ የመስፈኑ ጥግ የምናየው ረሱል ስ ሰለም ጠባቂ አልነበራቸው። ዑመር ብን ሰው ጉዳዩን ሓጃውን ለመፈፀም ከፈለገ ቀጥታ መቶ የሆነ ስራ እየሰሩ ወይ የሆነ ነገር የተለየ ልብስ ሳይኖራቸው የተለየ መቀመጫ ሳይኖራቸው የሚያገኝበት አጋጣሚ ነበር። ሀታ ሰላሙ እዛ ከሊፋው ላይ ራሱ ነበር የሚስተዋለው ሀከም

አንድ ቀን እየሄዱ እያለ አንድ ሴትዮ የሆነ ልጇ ሞቶባት ቅብር ጋር ታለቅሳለች። ስታለቅስ ባጠገቧ ሲያልፉ ታገሺ፣ አንቺ ማህባሪያዊ ታገሺ አሏት። ኢለይከ አን ያለቻቸው ዞር በልልኝ እባክህ ገላቱ ሰብ ሙሲበት አንተኮ የኔ መከራ አልደረሰብህም አለቻቸው። የኔ መከራ አልደረሰብህም ስትላቸው ነቢያችን ጥለዋት ሄዱ ሏት ከዚያ በኋላ ሰዎች አገኟትና እንዲህ አላ መልእክተኛ ከሆናቸው ቅድም ያናገሩ ይችላል በጣም ደነገጠች መሆናቸውን እንኳ አላወቀች። ነውሰቸው ጋር መጣሁ ስመጣ ምንም ዘበኛ የለ ምንም የለም። ከልካ የለማች መጣሁ ላ መልክተኛ ላ ቅድም አላወቅኮትም ነበር ስትላቸው ኢነም ሶብር ይነ ሰብነት ይውላ ነቢያችን ዓለይሂ ሶላቱ ወሰላም ወላሁ የዕሲሙከ ሚነ ናስ አላህ ከሰዎች ይጠብቅሃል እስከተባሉ ድረስ መጀመሪያ አካባቢ ላይ መዲና እንዲሄዱ ጠላቶች በጣም እሳቸውም በቃ ከውስጥ ሙናፍቆች ተነሱ ከውጭ ሌሎች ሁሉ ፈካለቦሁም አንካውሲን ዋደት ድ እንትን ሲሏቸው አንድ ሰሞን ሰሐቦች በራሳቸው ጊዜ እሳቸው ራሱ ጠብቁን ያላሉ እየተተካኩ መጠበቅ ሞክረው ነበር። በኋላ ግን አትጠብቁኝ አላቸው። አላህም ራስህን አታስጠብቅ እኔ እጠብቅሃለሁ አላቸው። ያንኑ ፈለግ ይዘው የነቢዩ ባልደረቦችም ይህንን ፍትህ ሲያሰፍ ነው፣ እነ ዑመር ብኑል ኸጣብ ከሮማ ድረስ መልእክተኛ መተወሳቸውን ፈልጎ ከተማ ውስጥ መዲና ከተማ ደርሶ እስቲ የዑመርን ቤት የከሊፋው ቤት አሳዩኝ ሲል ችናት ብሎ ሆነ ከሊፋ ቤት ዓለምን እንደዚህ የሚያርበደብደው ከዚያ የት ነው ብሎ ሲጠይቅ እዚሁ ነበር የት እንደሄደ እና ግም ያሉ እንትን ሲሉ እዚያ ተኝቶልሃል አሏቸው። አትክልት ውስጥ ገብተው ተኝተዋል። የተሰፋ ልብስ በክርብ የተሰፋ ልብስ ነው የለበሱት። ከዚያ ሲሄድ ዛ ተኝተዋል። ፍትህን አሰፈንክ እንደዚህ በሰላምህ ያለምንም ጥበቃ ልትተኛ ቻል። የምትለዋ ቀጣ እየሆነችዋ ተስተላለፈች ማለት ነው። ለሁሉም ነው ፍሬው በጣም ሰፊ ነው።

አንተ ኸይረኛው ኡመር ሆይ፣ አንተ ፋሩቅ ሆይ፣ ኸይርን የለየኸው የሆንከው ፋሩቅ ሆይ ሚስቴንና ልጆቼን አልብስልኝ። እንደገናም ደግሞ ይህንን ወላሂ ለተፋለነሲላቸው ባላረግስ አሉት። ይህን ባላድርግስ ምን ታመጣላ አይነት ነገር ነው። ከዛ ምንም ባታረግማ ምን አረጋለሁ እመለሳለሁኝ አለ። በቃ እመለሳለሁኝ ወደ መጣሁበት ምናምን አላቸውና፣ ከዛም በኋላ እና ብትመለስ ምን ይመጣል አሉት

ፈሪቆን ይለልጀና ፈሪቆን ለናር በሚባልበት ሰዓት ምን ትላለህ ብሎ ሲላቸው መ ብ እንደገና ስቅ ስቅ ብለው አለቀሱ። ከዛም ልክ በዚህ ሁኔታ ላይ ያለቀሱበት ኸሊፋ ሆኖ ባለበት ሰዓት ላይ እንደገና ምናሉ አንድ አገልጋያቸውን ጠሩትና አንድ ቀሚስ ነበረች የነበረቻቸው፣ ያቺን ቀሚስ እንዲሰጠው አደረጉ። ልክ ለዑመር እንዲሰጠው ካደረጉ በኋላ ምንድን ነው ያሉት እሳቸው፣ አሁን ለግጥሞ አይደለም የሰጠው፣ ህችን ቀሚስ ግን ለእዛሽ ቀን ትሆነኛለች ብዬ ነው፣ ለዛች ለአኼራ ለዛች ቀን ትሆነኛለች ብዬ ነው እንጂ ለግጥሞ አይደለም የሰጠሁ ብለው በዚህ ሁኔታ ፍተን ያሳፈኑበት ሁኔታ ነበር። ትስስላለች ለመቀላቀል ያክል ነው። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ እያወራን ያለነው ስለፍትህ ነው።

ፍሬዎች እያየን ነበር። አንድ ባንድና ከዛ አካባቢ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሰላም ተነስቷል፣ ስለ ደህንነት ተነስቷል። አንድ ነገር የፍትህ ሰመራቶች መካከል ከፍሬዎች መካከል አንድኛው አገሩ ሰላም መሆኑ። ዑመር ምን ያክል አገሩን ሰላም አድርገው በሰላም እንደተኙ ያየንበትም ሁኔታ ነበረ። ባረክላሁ ፊኩ ተሕቂቁት ተንሚያ ወል ኢዝዲሃር እያልን ነበር የነበረው ፍትህ በመኖሩ ሀገር ልማት ይስፋፋል። ይበለጽጋል። ሀገር እያልን ነበር የነበረው። ምክንያቱም ፍትህ የተሰፈነበት ህብረተሰብ ኢኮኖሚው ያድጋል፣ ስራ ይሰፋል። ምክንያቱም እያንዳንዱ የህብረተሰቡ ግለሰብ ወይም አካል የስራ እድልን ያገኛል፣ የመስራት እድልን ያገኛል። ሁሉም በሙያው የሚሰማራበት ያገኛል። ምክንያቱም ስራ ፈታይ ነው፣ ስራ ፈታይ ሆነ፣ ምክንያቱም የሚበልመው የለም ሲሰማራ ደግሞ ለምን ከዚህ ተሰማራ፣ ለምን እንዲህ አደረክ የሚለው አይኖርም። ሁሉም በሞያው ተሰማርቶ ስለሚሰራ፣ ሁሉም በስራ ላይ በአቅሙ በሚያውቀው ከተሰማራ ደግሞ ሀገር መበልጸጉ አይቀርምና ማለት ነው። እንደማ የኩኑ ሁናከ ዓድሉን ፊ ተውዚዕ ተረዋት ወልፉረሲ የዝዳዱ ልኢንታጅ ይላሉ። እዚያ ጋር የሀገርን ሀብት በኩልነት የማከፋፈል ሂደት ካለ

ወደ ሙስና የሚያነሳሳው ለምሳሌ ዳኛ አሁን አብዛኛውን ጊዜ የሆነ እንትን ላይ እየተቀመጠ ምንድነው፣ ገቢዎች ላይ እየተቀመጠ እንዲህ እንዲህ አይነቱ ነው አይደል? ወደ ሙስና የሚያነሳሳው ወይም ደግሞ ዳኛ ላይ እየተቀመጠ ፍትሕ ካለ ለሱ በስራው ላይ በተሰማራበት በቂ እንትኑን የሚሸፍንለት ይደረግለታል። አይደል? አሁን ወደ ሙስና የሚያነሳሳው ነገር የለም። እንደገና ደግሞ እሱ ባህሪው ሆኖ ልክ ሌባው ላይ ቅድም እንዳነሳ ነው ሌባ ለአመሉ ዳቦ ይልሳል እንደተባለው እዚህ አይነት ባህሪው ሆኖ ወደዚያ የሚሄድ ከሆነ ደግሞ ህጉ ስለሚተገበር ቆንጠጥ ይደረጋል። ያኔ ይመለሳል። ያኔ ሁሉም መብቱን ያገኛል ማለት ነው አልቀ አላልፈሳድ እንደገና አልቀ አላልም ብድግ ብሎ በደልም እኔ ጉልበት አለ ብሎ

አንታዘዝህም አላቸው። ሊመ አሉት፣ አይደለም ያሉት ወታደሮች አሏቸው እኮ ገዞት አስገቡት። አይደለም ያሉት ሊመ ለምንድን ነው የማትታዘዙ የሚላቸው። አንተ ሁለት ልብስ ለብሰል እኛ አንዳንድ ብቻ ነው የሰጠኸን ሊ አላቸው። ስለዚህ ፍትህ እስካጓደልክ ደግሞ አንታዘዝህም፣ የተማሩት

ቀዋእነት አንመደብም ዳኝነት አንመደብም እያሉ ስንቶቹ ናቸው ዑለማዎች የታሰሩት፣ ፍትሁን እናዛንፋለን ብለው አንደኛ፣ ፍትሁም ሁለተኛ፣ መስኡልያውን ኃላፊነቱን መውሰድ እዚያ ላይ ስትደርስ የሆነ በቃ ኃላፊነት መወጣት ስለሚከብድ ማለት ነው። ያንን ስለሚያውቁት ከባድነቱን ስለሚያውቁት ማለት ነው። እዚ ላይ ደው የዑመርን ስታነሱ የሆነ ነገር ትዝ አለኝና አንድ ቀን ነው ዑመር ብኑልኸጣብ ረዲየላሁ ዐንሁ አርዶ የውመል ጁምዓ የጁምዓ ቀን ልብሳቸውን ለባብሰው ሸዋራቸውን ወስደው ተዘገጃጅተው ሲያበቁ ቁጭ ብለዋል። ዓባስ ብን ዐብዱልሙጠሊብ ጋር ጎረቤት ናቸው እና የዓባስ ብን ዓብዱልሙጠሊብ ደግሞ የዛን ቀን ሁለት ፍየሎች አርደው ነበር። ያንን የውሃውን ፍሳሽ አሸንዳ ላይ ሲለቁት የዑመር ጋር ጎረቤት ነበር ብለናል። ዑመር ውጭ ላይ ነበር፣ ቁጭ አሉትና ያ አሸንዳው እንዳለ ውሃው መጥቶ ዑመር ላይ ፈሰሰባቸው። ሲፈስስባቸው ዑመር በጣም አዘ በጣም ያለቻቸው ልብስ አንድ ናት። ቀኑ ጁምዓ ነው። ጁምዓ ደርሷል። ከዛ በኋላ በጣም እንትን ካሉ በኋላ ኻዲሞችን ጠርተው ያ አሸንዳ እንዲነቀል ያደርጋሉ። ያ አሸንዳው እንዲወገድ ያደርጉና አሸንዳውን ካስነሱት በኋላ ከዛ ያችን እንግዲህ ተሰፋፋች ሌላ አሮጌዋን ልብሳቸውን ለብሰው ወደ ጁምዓ ይሄዳሉ። ልክ ከጅምዓ በኋላ ተመልሰው ሲመጡ ዓባስ ብኑ ዐብዱልሙጠሊብ ከሳሽ ሆነው መጡ እንደገና አንቱ አሚራል ሙእሚኒን እንዴት በኔ ላይ እንዴት አደርጋለሁ ለምንድነው አሸንዳውን ያስነቀልኩት ይህንን አሸንዳኮ አሽረፈል ኸልቅ ረሱል ሰለላሁ ዐለይሂ ወሰለም ናቸው የተከሉት እሳቸው ያስቀመጡትን አሸንዳ እንዴት ትነቅልብኛለህ ሲሏቸው ኡመር በዛን ሰዓት የመለሱት ምላሽ በጣም ይገርም ማለት በዛን ሰዓት እኮ እንደዚህ ሁኝ እንደዚህ አርገኝ አንተ እኮ ነጥፋተኛ ብለው ማለት ይችላሉ፣ መሞገት ይችላሉ። ኸሊፋ ናቸው፣ የሙእሚኖቹ መሪ እሳቸው ናቸው። ግን ወመዓ ዛሊክ ምንድነው ያሉት? አንተ ዓባስ ወይ አቅሰምቱ ዓለይክ፣ በአላህ ምያለሁኝ፣ ይችን አሸንዳ እተከሻይ ላይ ቁመ ትተክላት አሏቸው። ዓባስ በዛ ቢሉ በዚ ቢሎ ኡመር ይሻላሉ። ዓባስ እብኑ ዐብዱልሙጠሊብ መጨረሻ ላይ ኡመር ተከሻ ላይ ሁነው

አምኖሙል ከጣብ ዋሊዎችን በየሀገሩ ሲመድቡ ዋሊዎችን ሲመድቡ መጀመሪያ ከመመደባቸው በፊት ስንት ንብረት እንዳለው ያያሉ፣ ይመዘግባሉ? ዋሊ የሚለው ግልጽ ለማድረግ ሲሾሙ ባለስልጣናቸው በየሀገሩ ሀገሩ የሚያስተዳድሩት ሀገር እጅግ በጣም ሰፊ ነው። አሁን በጣም ብዙ መንግስት ሆኖ ያለ ሀገሮችን በአንድ መንግስት ስር ነው የሚያስተዳድሩት። ያለምን አንድ ሶስተኛ ያስተዳድሩ ነበር ይባላል። ከዛ ሲመድቡት መጀመሪያ ስንት እንዳለው ንብረቱ ይመዘግባል። የቆየውን ያክል ቆይቶ ደግሞ ወይ ወደ ሌላ ሊቀይሩት ሲሉ ወይም ደግሞ ስልጣኑን አንስተው ሌላ ሰው በቦታው ላይ ሲተኩ ያቀያየራሉ ባህርያቸው ሲተኩ ስንት እንዳፈራ ሂሳብ ይደረጋል። በዚህ መካከልቱም አንተ ስልጣን አለኝ ብሎ እዚያ ቦታ ላይ አጋብሶ ከሆነ ጉቦ ወስዶ ከሆነ ጫቂያቸው እንጂ እነዚህ የሚመድቧቸው ሰሓባዎችን እዚያው መድረሳ ውስጥ ነው አብረው ያደጉት። ወማዕዛሊክ ኃላፊነቱ በጣም ስለሚሰማቸው ዑመር ብን ጣብ እነዚያ ሰሓባዎች ራሱ በዚያ መልኩ ነበር የሚቆጣጠሩት። እና ኢስላም ውስጥ ለመብላት መሾም የለም ለማገልገል እንጂ። አላህ ይወፍቀን። ግን የእኛን ተጨባጭ ስናይ የእኛን ሐቂቃ ስናይ ፊ መጃሌ ክድመት እስላም ያለን ሰዎች ራሱ አሁን እድሎች አሉ ኢስላምን የምናገለግልበትና የኢስላም እንትኖችን ለማገልገል የምንቀመጥበት ቦታ ላይ ሆን ብሎ እዚያ ቦታ ላይ በቃ ልክ ይችሉ መርህ የአማራ ያስቀመጣትን መርህ ወይም ደግሞ በቃ ይሄ

ፍትህ ምን ያክል ቦታ አለው አላህ ዘንድ፣ ራሱ እንዴት አይነት ደረጃ ያሰጣል የሚለውን ያመለክታል። አንዲት ብቻ ለጨምርና ሰዓትም እንትን እንዳይበር የፍትህ ፍሬ ዋናው የምንኖርለት ነይሉ ሪዷላህ የአላህን ውዴታ ማግኘትን ያስከትላል፣ በረካን ያመጣል

አንድ ቀን ዑመር ብን ልኸጣብ ረዲ ላሁ አንሁ አርዳ ጊዜያቸውን ከፋፍለው ነበር የሚጠቀሙት። በሚጠቀሙበት ሰዓት ላይ ለሙስሊሙ ማህበረሰብ የሚያረጉት ጊዜ አለ፣ ለራሳቸው የሚሰጡት ጊዜ አለ። እና የሙስሊሞችን ጉዳይ ሓጃ እያወጡ ባሉበት ሰዓት አንድ አራቢ ይመጣና ያ ዑመር ተነስ አላቸው። የሆነ ሰው በድሎኛል፣ ፍትህ ስለሚያስፈልገኝ ነ ና ተነስ ነው የሚላቸው ልክ እንደ ጓደኛ ማለት ነው። ቀጥታ መጥቶ ከዛ እሳቸው ደግሞ የሌሎችን ሰዎች ሐጃ እየፈጸሙ ነበር። ሰዎችም ነበሩ ትንሽ ዑመር ጠንካራ ናቸው ኢማኑ ቁዋ ይዟቸው ነው እንጂ በያዟት ዱላ ትንሽ ኮርኮም ያደርጉታል ሰውየውን። ከዛ ከኮረኮሙት በኋላ ሰውየው ይሄዳል። ከሄደ በኋላ ተከትለውት ሄዱ። ተከትለውት ሄዱና ያችን ዱላ ሰጠው። ልክ እንደዛ እንደመታውሃ አድርገህ ምታኝ ብለው ሲሉት አይ ለአንተና ለአላህ ብዬትቻል ለእኔ ብላህ ከሆነ አትተው ለአላህ ብላህ ከሆነ አይ ሲሎት ለአላህ ብዬትቻለሁ ሲል፣ ከዛ ተመልሰው መጡና ራሳቸውን መሐሳብ ማድረግ ጀመሩ። አንተ ዑመር ሆይ ጥመት ላይ ነበርክ፣ አላህ ቅናቻን ሰጠህ። ዝቅታ ላይ ነበርክ፣ ከፍታን ሰጠህ። ተራሰው ነበርክ፣ የሙእሚኖች መሪ አደረገ በል። ሙስሊሞች ጫንቃ ላይ እንዲሁም አንተን አስቀመጠ ሸክም አደረገ አሉ ራሳቸውን ሰዎች ጉዳይ ያለይ በድሎኛል ሀጃ አለብኝ ብሎ መጥቶ እየጠየቀህ አንተ ደግሞ አባረህ ደብድበህ ትመልሳለህ። አላህ ሱብሓነሁ ወተዓላ ፊት ነገ የፍርድ ቀን ምን ልትል ነው? ብለው ስቅስቅ ብለው አለቀሱ ረዲየላሁ ዓንሁ አር አርባ ውድና የተከበራችሁ ወንድሞች፣ እህቶች፣ አባቶች የፍትህ ነገር በጣም ሰፊ ነው። ፍትህን የፈለገ ወደ ቁርኣን ይንጣ። ፍትህን የፈለገ የሰሓቦቹን ታሪክ ያንብብ። ትክክለኛውን ፍትህ የፈለገ የረሱሉን ሰለላሁ አለይሂ ወሰለም አስተምህሮት ታሪኩን አንድ ባንድ፣ አንብቦ ይረዳ። ከዛ ውጭ ምን ማለት ይቻላል? ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ።